እንደምን አደራችሁ። ጤና ይስጠልኝ። ማኒ ማሚ እንዴት ነህ ቦስ? ሰላም እያሉ ርቼ አለን አለን ማሚ ሰፈሪ ሚሱ አታውቅም። እኮ እኮ አሁን ለዛ ኮ ያስገባዎች ትናንትና እኔ እየዳነስ ቁጫ ፍሬ ሰውነቴን ስታዩ ልትሞች ነው እንዴ እንደዛ ይህን ሴንቴቲክ ቂጥሽን ሁሉ አሰፍተሽ ሬስቶራንት እየገፈተርሽን የምትወጪ ሁሉ እንደዛ ስፖስት ምንድን ነው የተንጫጫችሁት? ሴቶቹ አይተዋል። እንደ ፖስት ቁጥር ፎቶ አለቀእየጨፈርሽ የሆኑ የሆኑ ል ኮንፊደንስ ያላቸው ሴቶች ያደንቁኛል። ሁለት ወሉ ይህን የመሰለ ሰውነት ያላት እንዴት ታምራለች ምናምን ይላሉ። አሁን አንዳንድ ሴቶች ማለት ነው። እኔ ሞስት ብዙ ሴቶቹ ነው የሚያደንቁኝ ከወንዶቹ ይልቅ ነው ምልክ አንዳንድ ሴቶች ደሞ አሉ ነጠላ ዘቅዝቀው ለቅሶ ቤት የተቀመጡ እኔ ፔጅ ላይ ክርስቶስ ነው የምልህ እኔ ምንድን ነው ህይወታችሁ ላይ እንደዚህ የምታለቅሱት ነው እኔ እኮ ኢምፖርታንት አይደለውም ለህይወታችሁ የምሬ ነው የምልህ እኔ አንድ ሰው ስትጣላ እራሱ በጣም ካስቀየመኝ ነው ፈርዘር የሚሄደው ቁጭ ብዬ መልስ የሚሰጠው ቤቴ ውስጥ እንጂ አንዳንዴ የሆነ ሰው እኮ በአጋጣሚ ትጋጭ አለ ግን ሲሬሶስ እጄኔ ላይፌ ላይ ሀያ አራት ሰዓት አላወራበትም ለዛ ነገር ስለ ትዳር ሲወራ አስተያየት ስትሰጠው የሁሉም ትዳር አንድ ይመስልሻል ይላል። የአሜሪካ ትዳር ከሰማንያው ሀያው ነው ዘሴም እንጂ፣ ሁልሽም እያለቀሽ ነው የምትኖሪ አሜሪካ ላይ። ስለዚያ አስተያየት ሲሰጥ ለምን ተሰጠን ብላችሁ የምታለቅሱ አላችሁ። ምንድን ነው የሚያስለቅሳችሁ? ዋስሮንግ ዊዝ ዩ ጋይስ እንደ አንድ ሰው እኮ አንደኛ እኛ ከመጣን እዚህ ሀገር ስቢን ሎንግ ታይም፣ የምሬን ነው የምልህ፣ አንዳንድ ስድብ ሰምቼው ሁሉ አላውቅም። እኔም እኮ እናገራለሁ ግን ስናገር በጣም እመርጥ አለሁ ቃላት ነው ምልክ ነገ የምታፍርበትን ነገር አትሳደበው ኖለጅም አይጠይቅም ባለጌ ለመሆን ግን አንዳንዴ ሪያሊቲ ነገር ስታወራ ለምን ተወራ ብላችሁ በትዳራችሁ ደስተኛ ከሆናችሁ ሀያ አራት ሰዓተኛ ጋር ምንድን ነው የምሰሩት ጋይስ ቴኒፎር አወርስ እኔ ሶስቱን ስኬጅል ብይዘው እንደ ሰቨን ኢለቨን ደስ ነው የሚላችሁ እዚህ ለወጣ ስል እንኳን ኧረ ማሜ አትሂጂብኝ ሚል ነው የሚበዛው። ባልሽን ደፍተሽ ጣይ፣ ደፍተሽ ጣይ ሚልሽ ትበዣለሽ። እዚህ ቲክታክ ላይ ቆንጆ ትዳር ካላችሁ፣ በሕይወታችሁ ደስተኛ ከሆናችሁ ለምንድን ነው ቲክታክ ላይ ሀያ አራት ሰዓት የምትቀመጡት? እኛ ጋር ታዲያ ስለ ትዳር ደግሞ የሆነ ችግር ደርሶብሽ ኤክስፕሌን ሲደረግ ሁሉም ትዳር እኮ እንዳንቺ ይመስልሻል? ትይኛለሽ። መጠሽ እንግዲህ ሄዱ። እኔ አንዳንዴ የምቦልካቸው ሰዎች አሉ ወር ምንም ሳያደርጉኝ ከሆነ ሆዴ ለምንድነው? አይንቀሳቀሱም ወይ ስታጫወታችሁ አይስቁም ቁጭ ብለዋል። ከአንተ ጋር አስራ አራት ሰዓት ፔጄ ላይ እቦልጋቸው አሉ። ዝም ብዬ ሀይ ባይ ማለት አለባችሁ ስትገቡ። ልትጫወቱ ከገባችሁ ከለሆናችሁ ደግሞ መሄድ ነው ቦታውን ለቃችሁ። ልክ ቪአይፒ እንደከፈላችሁበት ወይ አንድ ሰው ጊፍት ሲሰጥ ስፖንሰራችሁ ነው የሚመስል እኔ ላይ ቁጭ ብላችሁ የሆነ ነገር ስናገር ደግሞ የሚያለቅሱት ነገር ነው ያስቀኝ። የብሬ ነው ምን በጣም ነው ደስ የሚለው። ግን ምግግ እንትን አለው ግሬታ እኔ የምጠቀመው ወርድ እኮ ትክክለኛ ወርድ ነው ማወረው ገብቶ ሻላ ትክክለኛ ቋንቋ እንትን ነው ቃላት ነው ማወጣው ለምን ሳድግኔ ያደርኩት የክፍለ ሀገር ልጅ ነኝ። ቋንቋ የት እንደመጣ እያንዳንድ ነሽ ታውቂያለሽ፣ አላስረዳሽም እንጂ። ይኸውልሽ እኔ ማወራው ባደግኩበት ነው። ማወራው የማፍርበት ቋንቋም ቃላትም የለኝም። ስፖይል ለመሆን ደግሞ ምን ዛሬ ደግሞ ለመቅበጥ እኮ እና ሰውን ላይ ፍለርት ለማድረግ እኮ ምንም አያስፈልግም። ግን እኔ ደስ የሚለኝ ይሄ ግ የገጠሬ ቋንቋዬ ነው ደስ የሚለኝ። ፕራውድ ማድረግ ነው ደስ የሚለኝ። በጣም ነው ደስ የሚለው ነገር ወዶ። ለዛ ነው መሰለኝ እዛ አካባቢ ከመስታወቱ ከምን ተመስታወቱ ስል ነው ደስ የሚለኝ። እኔ ከመስታወቱ ማለት ነው ደስ የሚለኝ ከመስታወቱ ከማለት እና እንትን እንትን አትበሉ ነው ማሜ እኔ እስኪ ወደ ዲሲ በእናትሽ አይደል እንትን እንትን ከቻልሽ ዲሲ አትመጭም እንዴ ቤተሰቦቼ እኮ እዛ ነው ያለሁት ነይ አፋዘር ሽላየዋቸው እና አሁን እየሰራን ስለሆነ ናይና የሆነች ፓርት አንድ አንድ ሲል እንኳን ተጫውተሽ እዩ አዎ እመጣለሁ። የእውነት እመጣለሁ። እኔም የምሰራው በዛ ዙሪያ ስለሆነ በእናትሽ። ነይስ ኦፍ ኮርስ እንዴ ያኔ ማ ይከተለኛል ደግሞ። የዛኔ ስትመጪ ንገሪኝና ወረድ እየሰራን ነው አሁን ና አምስስ በእውነት እግዚአብሔርን እውነቴን ነው የምነግርሽ። እመጣለሁ። አሁን ልጆች ብሬክ ሲወስዱ ብሬክ ሲወስዱ እመጣለሁ። አሁን ስልክሽን በውስጥ አስቀምጭልኝ አረ ስልኬ እንትና ያለልሽ በየ ቦታው ምንሳ ጋሪ ላይ ያለ ስልኬ ቡና ስገፋ እመጣለሁ መጣለሁስማዚ ቢኖር አንድና አንድ ነው እንደሚሰራ ያ ትንሽማ መሀል ላይ መግባት አለብኝ እዛ ላይ አይ ትሰሪያለሽ። እንደውም የእኔ ዘመዱ ለሽ ነው የምትሰሩ ቢኮዝ ከዛ መጥቼ ምናምን የምሰራው ፓርትና አሪፍ ነው ቋንቋው ምንም ስለምታውቂ በደንብ ነው የምንሰራው። አንድ ሁለት ሰርቶች ትጃለች አይጋችሁ አይ ትሰራለች። ደግሞ ያምርባታል። ንግግሯ ደስ ነው የሚለው ምናምን፣ ደስ ይላል። ወደ ኮሜዲ ራሱ መሆንም ትችላለች። ራሱ ማሜ ደስ ይላል። አነጋገሯ ምናምን፣ ሰራ አንዳንድ ሰው ሲናገር ድርቅ ያለ ሰው፣ እሷ ግን ብትሳደቡ እንኳን ውበት ያለው ስድብ ነው የምትሳደበው። ግሬስ አለው፣ የስድብ ግሬስ አለው። የገጠር ልጅ ፓርቱን አሰሪያት ይሉሻል። እሱን እኮ ነው የምልሽ። አሁን በዛ በደንብ በደንብ በደንብ ፕራውድ አድርጌ ነው የምሰራው። አዩ፣ በዛ ዙሪያ ስለሆነ የምንሰራው አንዳንድ ፓርት አለ የምንሰራው እና በዛ ነው አለች። ብቅ ስትይ ግን በእውነት ትሰሪያለሽ። ከዛ ትነግሮ ያለሽ ለመራዊ አሁን ራሱ እየሰራን ስለሆነ አንድ ሲዝን ጨርሰናል፣ ወደ ሁለተኛው ሲዝን ገብተናል። ሰራን በደንብ ነው የምትሰሩ። መጣለው፣ መጣለው እንደ ማሚዬ አሪፍ ነው ይሄ። ያስተዋውቅሻል። ሞር ደግሞ ድራማ ደግሞ ሰሪ አንቺ ትችያለሽ ነው የማስበው። አይ ትችላለች። አለሁ እመጣለሁ። አሁን ልጆቼ ብሬክ ስለሚወስዱ ወደዛ ቤተሰቦቼ ጋር ለማምጣት ከዝኗቸቸው ጋር ለማገናኘት እንትን እላለሁ። እመጣለሁ፣ አገኝሻለሁ። ልክ ስትመጪ ብቻ ደው ከኔ ጋር ነው የምትሰሪው። ታየን እኳን ለአገራ ተደውላለሁ ተባለአለች። እዚህ አለች ቤታዬ አለች። አልገባ ቤታዬ ደወልኩኝ፣ ደወልኩኝ፣ አታነሽም ሌላ ትልቅ ሰው አለኝ እዚህ ቲክታክ ላይ በጣም በጣም ትልቅ የእነ ቤታዩ ሁሉም ጓደኛ የሆነ ሰው አለ የሚገባ ደግሞ እኛ ጋር የሚሰራ ወደፊት ሚወጣ የሆነ ፈልገ ነው የምትሰራው አትስ ደስ ብለዋል አይደለ ያው አይ ለመጀመሪያ እንደዚህ አዲስ ሲሆኑ እኮ ምናልባት ስለማያውቁት አረ ቤታዩ ትችላለች ወይ ጉድ ማሜ በጣም በጣም ትችላለች በሚገርም ነገር በጣም ጎበዝ ናት በእርግጠኝነት መነግረት በነገራችን ላይ ማመስገን በጣም እወዳለሁ። እርጅና ሲመጣ ነው መሰል ማመስገን እርጅና ነው መሰል። ሰዎች ጥሩ ሲሆኑ በጣም ማመስገን እወዳለሁ። መጥፎ ከሆነም ደግሞ አስተያየት ሰጣለሁ። እና እዚህ አጋጣሚ በወስዬ በጣም ነው ማከብር። በጣም የልጅ አዋቂ ነው ምክንያቱ የእውነት አስተዋይ ነው ምክንያቱም ተጫወትም ሌላ ጉዳይ ይሁን እንጂ ግን ጥሩነትህና አስተዋይነትህ ጨዋነትህ ይታያል። አልዋሸሁም። የእውነቴን ነው የምነግርህና በጣም አይ ሪስፔክት ቴክኖሎጂ አዋቂና በጣም ጥሩ ሰው ነህ። ሰው ሊናደድ ሊናገር ያን ወደ ዳር እናድርግና ግን ውስጥህ ግን ጥሩ ነው። አሁን የምታደረገው ነገር አንዳንድ ነገር ስትናገር ጨዋነት አለ። ባክግራውንድ ጨዋ ነው። እንደማን ነግር ማለት ነው። አማሚ ትጫወት ምናምን ግን ዞሮ ዞሮ ግን አላት ባክግራውንድ ተቀጣለቤት ጨዋ እንደሆነች የትልቅ ሰው ልጅ እንደሆነች ይገባሃል። ዝም ብሎ የመጣ ሰው ሲናገር ታውቀዋለን። እና በጣም ጥሩ ሰው ነህ። በዚህ ይቀጥልበት ጥሩነትን አለምንም በሰዎች አትቀየር፣ በሰዎች ነገር አትወሰድ። የራስህን ዘ ጥሩነት ትታርገው እና ይህን ነው የምልህ። ሪቼ በጣም ነው የማመሰግነው። እግዚአብሔር ያክበል ያ አንዳንድ ሰው እኮ እንደዚህ ታይቶ ክፋተኛ እንደሆነ እራሱ ያስታውቃል። ሆዴ ምንም ያቅም አይመስለኝም። እኔ የወደዋል አለዋሲዋንዳንዱ ያሳዝነኛል። እግዚአብሔርም የሆነ ገሴ ምንም ያሳዝነኛል ለማለት አልኩና ተውኩት። ቢኮዝ ያሳዝነኛል ማለት ብዙ ጊዜ አማርኛው አይ ቲንክ ሰው ይደብረዋል መሰለኝ። ያሳዝነኛል በሁለት ወይ ነው የሚፈጠው ገባኛል። ያሳዝነኛል ማለት እ አንድ ሰው ጀስት ላይክ ቱ ናይስ ነው እንደ ማለት። በሰዎች የሚጎዳ ነው የሚመስለው ጥሩነቱ የበዛ ሰው እንደዛ ነው። አሁን አንዳንዴ ልጄን አይቼ ጥሩ ነገር ባላስተማርኩ ስለዛት ምናምን ላለ አንዳንድ በጣም የዋህ ከመሆኑ የተነሳ ምንም መጥፎ ነገር ጭንቅላቱ ላይ የለም፣ ጥሩ ነገር ብቻ ነው እና በዛ መንገድ ነው የምታገኝለት ሰው። አንዳንዴ ኮ ሰዎች የሚቀይራቸው ሲትዌሽኑና ነው ሚዲያው ነው እንጂ አምሹር እኔ የኢትዮጵያ ሆኖ ተቀቶ ያላደገ እናትና አባቱ ያላሳደገው ሰው አለ ብዬ አንድ ሰዎች ከምረጣሪ የወጣ ነገር ይገባሻል። ዝም ብሎ መረን አደግም አለ ካንቴል ምክንያቱም በሰዎች አለመጠንቀቅ ማን ይህ የአእምሮ ህግ ነው። እኔ መጥቼ ዝም ብ የሆነ ነገር ብን የሆነ ነገር ይታወቃል አይደል ገባሽ ሰዎችን ማክበር ራስሽን ማክበር ነው ዝም ብለሽ እንደፈለገ በሀገራችን እኮ ከብት እንኳን እረኛ ለእረኛ ሰጠሽው ቤቱን ፈልጎ ይመጣል አይደለ አንዳንድ ሰዎች አሉ ከከብት ያነስን ቤታችንን ማናቅ ስርአታችንን ማናቅ አለን ብዙ ሰዎች አለን እና ሁሉም አይደለም በመናገር ላይ ቁም ነገር ያላቸው ሰዎች አሉ። በመናገር ላይ ጨዋነታቸው የምታቃምጣሉት ግን ኢትዮጵያዊነት ሽ እስከምትጠራጠሪ ድረስ የብልግና ጥ ያላቸው ሰዎች ስላሉ እነሱ ሰው አሳደጋቸው ለማለት ትንሽ ከብዶኛል። ማምኒ ያሞ እኔ በጣም ይገርመኝ። አሁን አንዳንድ ፐብሊክ ፊገር ሆነሽ ቁጭ ብለሽ ሚዲያ ስትጠቀሚ መቶ ሰው ይሰርብሻል እና ስትሰደቢ ምችውና ሀንድ ልምታረጊው አላቸዋልን ሊሚት ም ሰው ነሽ፣ ይሰማሻል፣ ትመልሻለሽ። ስትመልሽ እዛ ጋር እናትሽን እንዲልበል ወይ አባትሽን በዚህ ብሎ ስላንች እየተሳደበ ዊች ልጅ ስታስጠላኝ እንዴት እንደምትሳደብ ይልሻል። እሱም እኮ እየተሳደበ ነው። ያ እኮ ኮመንት ላይ ወይ ኮመንት ላይ ያለችው ሴት እኔ እና ያቺ ኮመንት ላይ ያለችው ሴት ምንድን ነው ልዩነታችን? ጋይስ መስም እኔ አትሊስት ቤቴ ላይ ተመቶ ተነክቼ ነው የምመልሰው። ቤቴ ምን መሰለሽ? አሁን የስድ ምልልስና አሁን አንድ ሰው አንቺ አንድ ሰው ተናግሮ አታርፈም አንተ ክፍታፋያ ምናምን ብሎ ለሎዚ ምና እሱን አደለም የማይሆኑ አንቺ ምን ታረጊያለሽ አሁን ለምሳሌ አንቺን ጨዋነት ሰው ሲናገርሽ ማ ትመልሻለሽ? እንዲ ማንም ሰው እኔ ቢናገረኝ መልስ ይመሳሉ ለራሱ አይደለም ግን አንዳንድ ሰዎች አሉ። ልጭው ራሴ ራሴን ማብሪያና ማጥፊያው ከጄ ነው ዘግቼ ወጣለው ሴት እንጂ ዝም ብዬ ስራ ብዬ እንትና ሊሰድበኝ ነው እና መሳደብ አለብኝ? ለምን እኔ አቴንሽን ምፈልግ ሴት አይደለም። አይሃ ለራሴ ለምንድን ነው አንዳንድ ሰው አሁን አቴንሽን ሲከሮች አሉ ሞስት ዝም ብሎ የሰውን ስም ሜንሽን በማድረግ ፎሎ ለመሰብሰብ ወይ የሆነ ድራማ ስታርት እያደረጉ ለመታወቅ የሚፈልጉ አንቺ የርሶ ቤሪፉል ስ ቤሪፉል እንዳልሆነች እኮ ሽክንት ያል ፊቷ መጪው ዘመን ፊት ሁሉ ባለበት ሰዓት፣ እዚህ ቁጭ ብሎ ቤሪፉል እንዳልሆነች የሆነ የገንባለ የሻሽ ጠምጥማ ገብታ ከራሷ ጋር ምን የማይር ነገር የቁንጅናን ነገር ቆንጅና ምንድን ነው ለእናንተ? አንዳንዴ እንዴት ነው ሰዎችን ቢሪፉል የምንላቸው? ይሄ የድሮ አስተሳሰብ ተውት። ታክሲ ላይ ተጽፎ ቦይፍሬንድሽ ዶርም ይዞ ጥቅስ ምናምን እየኮሰተ ስታዩ የነበረውን እሱን ታዩ። እናት አንድ ሴት እኮ ቆንጆ ናት ለማለት አንደበቷ የምትሉት ነገር አለ። የድሮ ስታይል ይሄ አሁን የድሮ ነው፣ የሶስት መንግስት የበላ ምድር ላይ የቆየ ቃላት አንድ ሀብታም መኪና ሊገዛ ሲል ገና ሳይገዛው አንተ ነህ ረዳቴ መቶን ይላል። ገና ሳይገዛው እኮ ነው፣ ተስፋ ነው የሚሰጥ እና አሁን ደግሞ ቆንጆ ሺ ሰው ቢሪፉል ስትሉ ሰውን ቢሪፉል ለማለት ምንድን ነው ስትለው አንድ በቷ ይላል። የድሮ የአያት የቅድም አያቶቻችን ንግግር አሁን ያና የለም ጠፍቷል። ያነ እና ምንድን እዚህ ጋር ልክ ስታወሪ ቆንጆ እንዳልሆንሽ እያወቁ በቃ፣ ውሸታም የሆነ ዘመን ላይ ያለንበት ምንድን ነው። በቃ ይሄ አካባቢው ዝም ብለሽ ታይምሽን የምትገቢበት ነው እንጂ እኮ ቆንጆ እንዳልሆንሽ እኮ ይታወቃል። አንድ ሰው ዩዋርሶ ቢቲፉል ትለን እሷም አቴንሽን ሲከርናት ቴንክ ኔ ማር እያለች ትመልሳለች። እኔ ኮንፊደንስ አለኝ አይኖ ሀው ቤሪፉል እንደሆንኩ በኮንፊደንስ ነው የምነግራችሁ። እኔ እራሴ አስሬ ዩዋር የእኔ ቆንጆ ስቲ ብጽፊ መልስ አልሰጥም። አሁን እኔ ብዙ ጊዜ ፔጅ ላይ ያ ማለት ሰውን መናቅ እኮ አይደለም። አይ ኖ ውስጥ ያየሽውን ነገር ነው የተናገርሽው ነዋዳ። እና አንዳንድ ሰው አቴንሽን ሲከር ነው ምንም ሳያውቅሽ፣ ወይ ስምሽን እየጠራ ማሜን ታውቃት አለ ስትባል አሁን ሆዴን አውቋለሁ ማለት እኮ አልችልም ቢካዝ አብሬው አልበላሁም አልጠጣሁም፣ ምንም አቀው ነገር የለም። እዚሁ ሚዲያ በቃ የሆነ ነገር ሲመጣ በዛ ነው ያወቅኩት። አንድን ሰው አውቀዋለሁ ለማለት አብሬው ዲፕ ብዙ ፈርዘር መሄድ አለብኝ። ይሮ ነው ይሸ እኔ ማሳያችሁ ነገር ነው። በማሳያችሁ መጠን ወይ የሰጠውሽን ያልነው የምታይቀኝ እንጂ፣ አሁን አንዳንድ ሰው በፊት ሲሆን ስቴት እያል አትላንታ እያለውን ማሜ ሲባል ማሜን አውቃታለሁ እኮ ይልሻል። ይሮ ነው ቤቴን ወጥቼ አላውቅም። አንቴል ናው ነው የምልሽ። እዚህ ዳላስ ቴክሳስ ስኖር ወይ ቤተሰቦች ጋር ነው የሚሄደው ወይም መሄድ ያለችኝ ቦታ ላይ ነው የሚሄደው እንጂ እኔ ስሳክር ጥፈራ ቤት ወጥቼ ወንድ ልጅ ያቀኝ ወይ የሆነ ቦታ ሀንድረድ ፐርሰንት የምታቁኝ እዚሁ በስክሪን ነው የምታቁኝ። እኔ ያ ማለት ግን ታቁኛላችሁ ማለት አይደለም። ግን እዚያውን አንቺን ሰው ስለሚያቅሽ ብቻ ማሜን እኳ አቃታለሁ ይሉሻታል። አታቁኝም እኔ። እና እናና እንኳን አይደለም ሰው ዱት ማትሄድ ራሱሽንም ራሳችንም አናቀው። ሳምታይምስ የሆነ ነገር ሲሆን ነው ራሳችን ፋይንድ አውት የምናደርገው። አንዳንድ የሆነ ነገር ወይ ሊያስደነግጡ የሆነ ነገር ሀብቶን ሲያደርግ እንደዚህ አስር ነበር ብዬ አላስ። እና አንዳንዴ እንኳን ሰዎችን ራስን ማወቅ እስሩ ሀርድ ብር ስሆነሽ፣ ከላይ ከላይ ዋ ከፍለውሽ እኮ የሚያወሩ ነው የሚመስል። አረ በቃ ሌላ የበላሽ አይ፣ ብቃ ለቀሽ ሌላ ቦታ አትሄጂም ቲክታክ እኮ ቺቺን ያበው ብዙ ቦታ ገብተች ምትሚጠበት ነው። ይህ ወሬው ከሰለቸች ዞር ዞር ብለች ሌላ ቦታ መምጣት ነው። ሌላ ሰው እስከሚያወራ ወሬን ታቋርጠኛለች። እንደ ረበቀጀል እኔ እኮ አንዳንዴ ከፍለው ሁሉ የምታዝናናቸው የከፈሉ ሁሉ እኮ ነው የሚመስሉት። ሌላ ቦታ አትሄዱም እንዴ? ዞር ዞር፣ እኔ እንኳን ጌም እየተጫወጥኩኝ ነው የምልህ። የምናጫውተዋል አይደል? እንትኑ ይቺ እሱ አሁን ቁጥር ይዤ ገና አላለቀም ቁጥሩ ሲሉ ሌላ ቦታ ደረስ መለስ ብዬ ነው የምመጣ። ለምን ትንሽ ቦሪንግ የሚሆን ነገር አለብህ። ገና ቁጥሩ እስከሚሞላ ቁጭ ብዬ እስከሚሞላ ላይ ዞር ዞር ብዬ ደግሞ አየሩ ምንድን ነው ብዬ ልክ ሲጀምር ደግሞ መጣለሁ እንጂ አረ በቃ አልልም። ያማ እውነት ነው። አሁን ጠዋት ነው። ግማሹ ብሬክፋስት እየበላ ነው የሚሾፉ። ግማሹ ምሳ እቃውን እያዘጋጀ ነው በጠዋት ተነስቶ ለመሄድ። መቼስ ቁጭ ብሎ እየተዝናና የሚያየን እኮ የለም። ወይ ጥጥ በበዛበት ብርድ ልብስ ገብታ መብራት አጥፍታ ምሾፈኝ ወይ ባሉ አምሽታል። እሱን ለመክፈት እየጠበቀች ነው። አንዳንዱ ወይ ልጁን ሊሸኝ እየተነሳ ነው ወደዚህ ከዚህ አብዘዱም በቃ አስቆ በቃ ይሏል። በገዛ ቤት መጣው እኔ እኮ ያስቁኛል ክርስቶ አንዳንዴ ማለት ነው ሆዴ ክርስቶስ ካሜራውን ትዘጋው የለ ላይ ሙዝ ዘግተው የሆነ የሆነ ሰዓት ስራ እየሰራው ትዝ ይለኝና ብቻዬን እስቃለሁ። እዚህ የሚጽፉት ነገር ማለት ነው ሰው እንዴት እንደዚህ ይላል እላለሁ። አንዳንዴ በቃ እያሳቀኝ ያማ አንዳንዴ ነውር ማወቁ እንጂ የሰው ቤት ተሄዶ እኮ እዚህ እንኳን የማይረባ ማክዶናል ፋስት ፉድ በርገር ልትገዛ ገብተ ሬስትሩም ልትጠቀም ስትል መብትና ግዴታ እንታውቀዋለን። ሰር ሰር ድዩሃ ባዝሩም ብለ ጠይቀር ፕሊስ ፕሊስ አይ ሃቭ ፒፒ ብለ። በዚህ ግራ በተጋባው እንግሊዘኛ ሰው ቤት ስትመጡ ለምንድን ነው ሪስፔክት ማታደርጉት? ያንድን ሰው ፔጅ ዩ ኒድ ቱ ሪስፔክት ጥቅሙን፣ መታቁት አሁን እች ቲክታክ ስትዘጋ ነው ያኔ መቼም ስንት ለቅሶና ስንት ያዝም ድንዛዜ ፍዝዝ ቅዝዝ ያለ ህይወት እናያለን። ይዛል ወ ይሄ ቲክታክ ለካ ጥቅም ነበረው ችማሜ ፍትኖር እኮ አሁን እንዲያው ቡና ይናፈላ ነበር ትል እና ታስታውሰኛለህ። በሆነ አጋጣሚ እኔ እንኳን በደህና ጊዜ በጥሩም በመጥፎም ታወቅ ያለው ከአንደኛው ፔጅ ስወጣ ወደ ልታጣኝ ጃኮ ላይ ታገኛኛል የሆነ ቦታ ታገኘኛለ። እንመሰጋገናለን የሆነ ሰዓት ሚየደናቁባ ይዘጋ። እኔ ምን አባት አገባኝ ቢዘጋ ይዘጋ ባይዘጋ ይዘጋ ነኝ እኔ እና እንደዚያ ነው። ሆዴም አትጥፋ፣ ሪችዬም ስመጣ አገኝሻለሁ። ያው ወዳጆች የከታች ያላችሁ መቼም ከጥሩ ከጥሩም ከብዙ ጥሩ ከአንዳንድ ድንባጃ ምን አይጠፋም። አረማ በአብዛኛው ደጋፊ አይ ብዙ ወዳጅ እኳ አለኝ። ከልባቸው የሚወዱኝ አሉ። ይሄ ዝም ብሎ ለማስመሰል ሳይሆን ከልብ ከልብ የሚወዱኝ አሉ። ከልባቸውም ደግሞ የሚጠሉኝ አሉ። ለምን አልወደዱኝም ብዬ አልታገልም። መብትሽ ነው መጥላት። እኔን እኳ አሁን ሌላ ነገር አይሰድቡኝም፣ ያስቁኛል። የበታችነት ስሜት አለባቸው። አሁን እንደሌላው አንድ ሴት አንቺ ሸርሙጣ አንቺ እንደዚህ ስድቡ ትንሽ ይከብዳል። እንደዛ ብሎ መስደብ አይችሉም። እኔ ቢኮዝ ባርግራውንድ ይናገራል። ምንም አይነት ታሪክ የለም ምንም አይነት ዳምፕ የምታደርገኝ ነገር ይላል። ግፋ ሚል ብሰድቡኝ አንቺ ገገማ አንቺ ፋራ ነው ሚሉ። በቃ ብዙ ጊዜ አይታቸው ከሆነ ስድብ የለማ። ሌላ ቢኮዝ በሌላ ነገር ከርስ ማድረግ አይችሉም። ምንም የለማ። ግን ቁጭ ብለ እየተከተልከኝ አንቺ ገገማ፣ አንቺ ፋራ ስለኛ አለ። በቃ ስድባችሁ ትልቁ ነው ይኔ።